በመጨረሻ ምድር አይቶትም ሆነ ሰምቶት የማያውቀው ሞት ዩክሬን ላይ ሊወርድ ነው። ቭላድሚር ፑቲን ዩክሬን በዘግናኝ ክላስተር ቦምብ ያለ ምንም ርህራዬ እንድትታረስ በወዳጃቸው አሌክሳንደር ሉካሽንኮ ፊት በሰጡት መግለጫ የተፈራውን ውሳኔ አሳልፈዋል። ዩክሬኖች ከአሜሪካ ያገኙትን ክላስተር ቦምብ ያለ ምንም ርህራዬ በመሀል ከተማ ላይ ሳይቀር እየተጠቀሙ ነው ያሉት ፑቲን ይሄ ይገባቸዋል ብለዋል። በሌላ በኩል ምረት የለሹ የቤላሩሱ ሰው አሌክሳንደር ሉካሽንኮ ከኪም ጆንግ ኡን ጋር አብሮ ለመስራት በፑቲን በኩል ጥያቄ ማቅረባቸው ተሰምቶ ኔቶ ተሸብሯል። ሳስፈሪ የእስራኤል ጦር ወደ ግብጽ ድንበር ራፋህ ዶፍ እያዘነበ መግባት መጀመሩ ሲሰማ ቱርክ መላው አረብ ለሞት ሽረቱ ፍልሚያ ክተት ብላ ቀጠናውን ባናወጠ መግለጫ ከተፍ ብላለች። እስራኤል ነፃ የፍልስጤም አገር እንዲመሠረት ካልተስማማች ታላቅ ደም አፋሳሽ ጦርነት ይከተላል ሲል የቱርክ ጦር አርማጌዲዮኑ ተጀመሪያ አስባለክ ተታውጇል። ከሩሲያ በተሰማ ዜና የዩክሬን ጦር እጅ ሊሰጥ ከጫፍ መድረሱን ተከትሎ የአሜሪካ ወታደሮች ወደ ዩክሬን ይላኩ የሚል እጅግ ምስጢራዊ መረጃ አንድ የአሜሪካ ከፍተኛ ባለስልጣን መናገራቸው መረጃው አደባባይ ወጥቷል። የእስራኤል ጦር በሰማይ ተዋጊ ጀት፣ በምድር ብረት ለበስ ታንኮችን አስከትሎ ወደ ግብፅ ድንበር ራፋ እሳት እያዘነበ መግባቱ ሲሰማ ቱርክ ታላቁ ጦርነት ይጀምራል የሚል አስደንጋጭ ማስጠንቀቂያ ልካለች። እስራኤል ነፃ የፍልስጤም ሀገር እንዲመሠረት ካልተስማማች ታላቁ ደም አፋሳሽ ጦርነት ይከተላል ሲል የቱርክ ጦር አስደንጋጭ ሰበር መግለጫ ይዞ ከተፍ ብሏል። የኔቶ አባል አገር የሆነችው ቱርክ ከእስራኤል ጋር ከቃላት ጦርነት ወደ ማዕቀብ ጦርነት ያደገውን ትንቅንቅ ወደ ፊት ለፊት ጦርነት ለማሳደግ ከጫፍ ደርሳለች። ግዙፍ የጦር አውሮፕላኗን ወደ ጋዛ ስታበር የእስራኤል ተዋጊ ጀቶች በግራ በቀኝ ከበው ያስመለሱባት ቱርክ